የአርሰናሉ አዲስ ተጫዋች ብሪቼ ኢዜ አርቴታን በከፍተኛ ደረጃ አድንቆ እየተናገረ ነው። አርሰናልን ከተቀላቀለ አጭር ጊዜ ብቻ ቢሆነውም አሰልጣኙ በአጨዋወቴ ላይ ግን ትልቅ ለውጥ አምጥቷል ይላል ብሪቼ ኢዜ ትሰሙታላችሁ። ማንቸስተር ዩናይትድ ከበጣም ረጅም ጊዜ በኋላ እጅግ ወሳኙ ጨዋታ የሚያደርገው ዛሬ ነው ብሏል ሩበን አሞሪም። ይህን የሚለው የክለቡ አሰልጣኝ የዛሬውን የብሬንትፎርድ እና የዩናይትድን ጨዋታ ለምን በጣም ወሳኝ ነው እንዳለውም አብራርቷል። ተሰሙታላችሁም። የሊቨርፑል አሰልጣኝ ኤርን ስሎት በዛሬው ጨዋታ ያደርጓቸዋል የሚባሉ ወሳኝ ለውጦች አሉ። አሌክሳንድር አይዛክ በፕሪምየር ሊጉ ጨዋታ ለመጀመሪያ ጊዜ የመጀመሪያ ተሰላፊ ይሆናል ተብሎም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 ብዙ ሰዎች ጋር መድረስ እንዲችል መልእክቶቻችሁን ማጋራት ቀጥሉ እንላለን። ይህንን በማድረግ ላገዛችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞም በኮመንት ሴክሽኑ ላይ ዛሬ ነገ የሚደረጉ ጨዋታዎችንና የጨዋታዎቹን ውጤቶች በተመለከተ ግምታችሁን ማስቀመጥና በጣም ልክ ለሆናችሁት ደግሞ ሽልማት መውሰድ ትችላላችሁ። ተሳትፏችሁን እንፈልጋለን። ተሳትፏችሁን በሽልማት እናበረታታለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እያለን በያላችሁበት መልካም የበዓል ጊዜን እንድታሳልፉም እንመኛለን ወደ መረጃዎቻችን ስንሄድ አስቀድመን የምናነሳው የሊቨርፑልንና የክሪስታል ፓላስን ጨዋታ ነው። ዛሬ አስራ አንድ ሰዓት ላይ ሁለቱ ክለቦች እጅግ በጣም ወሳኝ ጨዋታቸውን ያደርጋሉ። ክሪስታል ፓላስ ሊቨርፑል እስካሁን በ2025/26 የውድድር ዓመት የመጀመሪያ ጨዋታቸውን በሽንፈት የሚያጠናቅቁት ዛሬ ሊሆን ይችላል ተብሎ ነው የሚገመተው። ምክንያቱም እስካሁን ድረስ ሁለቱም ባለመሸነፍ ብቸኛዎች ናቸው። ሌሎቹ 18 ክለቦች ቢያንስ አንድ ጊዜ በሆነ ክለብ የተሸነፉበትን ውጤት አስመዝግበዋል። ሊቨርፑል እና ክሪስታል ፓላስ ምንም ሳይሸነፉ ዛሬ እርስ በርሳቸው ጨዋታቸውን እያደርጋሉ። ሊቨርፑል የደረጃ ሰንጠረዡ መሪ ነው። በካራቦ ካፕ፣ በቻምፒዮንስ ሊግ እና በፕሪሚየር ሊግ ያደረጋቸውን ጨዋታዎች በሙሉ ሁሉንም አሸንፏል። ዛሬ ለመጨረሻ ጊዜ ካሸነፈው ክለብ ከክሪስታል ፓላስ ጋር ጨዋታውን እያደርጋል። ጨዋታቸው 11 ሰዓት ላይ ነው የሚጀምረው። በነገራችን ላይ ለመጨረሻ ጊዜ ሊቨርፑል የጨዋታ ውጤቱ የሽንፈት የሆነው ከክሪስታል ፓላስ ጋር ባደረገው የኮሚዩኒቲ ሺልድ ጨዋታ ነው። በመለያ ዓመት ዛሬ በሚደረገው ጨዋታ ላይ ሁላችንም እንደምናውቀው ሁጎ ኢኪቴኬ በቅጣት ምክንያት ወደ ሜዳ አይገባም። ይሄ እጅግ በጣም ኮሚክ የሆነ የቀይ ካርድ ውሳኔን ያገኘበት ጨዋታ በካራባው ካፕ ከሳውዛምተን ጋር ሲጫወቱ አላስፈላጊ በሆነ መንገድ ጎል አስቆጥሮ ማሊያውን ስላወለቀና ሁለተኛ ቢጫ ካርድ ስላየ ነው። የዛሬው እጅግ በጣም ወሳኝ የሚባለው ጨዋታ ሁጎ ቴክን የሚያልፈው ስለዚህ የዚህ ተጫዋች ወደ ሜዳ አለመግባት ምናልባት በአሰልጣኝ አርንስሎት ያሰላለፉ ውሳኔ ላይ ትልቅ ተጽዕኖን ሊያሳድር ይችላል። የመጀመሪያ ተሰላፊነትን ለአሌክሳንድር አይዛክ ለመስጠትም የሚገደዱት በዚህ ምክንያት ነው። አሌክሳንድር አይዛክ እንግዲህ ከፊትነስ ጋር በተያዘ የሚቀሩት ነገሮች እንዳሉ በጣም በተደጋጋሚ አርንስሎት የሚናገሩት ነገር እንዳለ እናስታውሳለን። አሁን የፊትነስ ሌቭሉ ስለተሻሻለም እንኳን ባይሆን ያሏቸው አማራጮች አንደኛው ፌዴሪኮ ቺ ኤዛ ነው። ሌላኛው ደግሞ አሌክሳንድሮ አይዛክ ነው። እውነት ለመናገር ፌዴሪኮ ጂዛ ሜዳ ላይ በመግባት እድል በሚሰጠው ጊዜ በጣም ጥሩ ከሚንቀሳቀሱ ተጫዋቾች መካከል አንዱ ነው። አርንስሎት የዚህን ልጅ እንቅስቃሴ፣ ውጤታማነት፣ ጥሩ መጫወትን ይመሰክራሉ። ነገር ግን ዛሬ በሚደረገው ጨዋታ ላይ ሽዛ ወደ ሜዳ ሊገባ የሚችለው በመቀየር ብቻ ነው ብለው እሱን አረጋግጠዋል። ስለዚህ ለአሌክሳንድር አይዛክ የፕሪሚየር ሊጉን የመጀመሪያ ተሰላፊነትን እድል ለመጀመሪያ ጊዜ ይሰጡታል ተብሎ ነው የሚጠበቀው። በነገራችን ላይ የሊቨርፑል እና የሳውዛምተን ጨዋታ ላይ አርን ስሎት በጣም ብዙ የተጫዋች ለውጥ አድርገው ነበር ጨዋታውን የጀመሩትና ያሸነፉት። በዛሬው ጨዋታ ላይ ደግሞ እንደገና ከሳውዛምተኑ ጨዋታ ጋር ስናነጻጽረው ወደ አስር የሚደርሱ ለውጦችን ያደርጋሉ ተብሎ ይጠበቃል። ምናልባት በአብዛኛው በመርሲሳይድ ደርቢ ወቅት የተጫወቱ ተጫዋቾች ዛሬም የመጀመሪያ ተሰላፊነትን እድል ያገኛሉ ተብሎ ነው የሚጠበቀው። ጠንካራ ቡድን ባለቤት ሆነዋል አርን ስሎትና ሊቨርፑል። ስለዚህ ያንን ጠንካራ ስብስባቸውን ይዘው ይገባሉ ተብሎ ይጠበቃል። በዚህም መሰረት እንግዲህ በአብዛኛው በሊቨርፑል ቤት ውስጥ የዛሬ የመጀመሪያ ተሰላፊ የሚሆኑት በኤቨርተን ጨዋታ ያየናቸው ናቸው። ክሪስታል ፓላስ 17 ጨዋታዎችን እስካሁን ድረስ በተከታታይ አልተሸነፈም። ይሄ ለክሪስታል ፓላስ እጅግ በጣም የሚደንቅ ቁጥር ነው። እውነት ነው ደግሞ 17 ጨዋታዎችን አለመሸነፍ። ይሄ ማለት ባለፉት ተከታታይ 17 ጨዋታዎች በሁሉም ግን የውድድር አይነቶች ነው ምንም አይነት ሽንፈትን አላስተናገደም። በፕሪሚየር ሊግ ብቻ አጥረን ያሰብነው እንደሆነ ወደ 11 የሚደርሱ ጨዋታዎችን ክሪስታል ፓላስ እስካሁን ድረስ አልተሸነፈም። ስለዚህ ለሊቨርፑል ይሄ ጨዋታ ቀላል አይደለም የምንለው በዚህ ምክንያት ነው። በነገራችን ላይ በጣም ብዙ ገማቾች የዛሬው የሊቨርፑልና የክሪስታል ፓላስ ጨዋታ አንድ ለአንድ በሆናቸው ውጤት ይጠናቀቃል ብለው ነው የሚያስቡት። ማርክ ጉሄ በክረምት የተጫዋቾች የዝውውር መስኮት ሊቨርፑልን ሊቀላቀል ከጫፍ ደርሶ የነበረ ተጫዋች ነው። በክሪስታል ፓላስና በሊቨርፑል መካከል የዚህን ተጫዋች ዝውውር በተመለከተ ስምምነት ላይ ተደርሷል። ተጫዋቹ የሕክምና ምርመራንም አድርጎ ነበረ። ቢያንስ የሕክምና ምርመራው የሚበዛው ፓርት ተጠናቆ ነበረ በኋላ ክሪስታል ፓላስ የማርክ ጉሄን ምትክ አገ አደርገዋለሁ ብሎ ያሰበው ተጫዋች ከክሪስታል ፓላስ ይልቅ ብራይተንን ቫልቤንን ለመቀላቀል በመወሰኑ ግላስነር ማርክ ጉሄን ሊቨርፑልን ሊቀላቀል የጀመረው ጉዞ እንዲቋረጥ አዘዙ። ይህንን የማታደርጉ ከሆነ ምንም ጥርጥር የለውም ከእናንተ ጋር እለያያለሁ የሚል አስተያየትን ሰጡ። የክለቡ ባለሥልጣናት ሰውየውን ከማጣት ብለው የማርክ ጉሄን ዝውውር አጨናገፉት። ስለዚህ ይሄኔ የዛሬው ጨዋታ ማርክ ጎሄ የሊቨርፑልን ማሊያ ለብሶ የሚያደርገው ጨዋታ ይሆን ነበር፣ ያ ዝውውር ተሳክቶ ቢሆን ኖሮ። ወይም ደግሞ ማርክ ጎሄ የቀድሞ ክለቡን ክሪስታል ፓላስን ሊገጥም ነው እያልን እንናገር ነበር። ያ ዝውውር ግን ከሸፈ። እንግዲህ የቀድሞ የምንለውን ክለቡን አሁንም ድረስ እየወከለ ግን ደግሞ ዝውውሩ በመክሸፉ ደስተኛ አይደለም የሚባለው ማርክ ጎሄ ከሊቨርፑል ጋር የክሪስታል ፓላስ አምበል ሆኖ ወደ ሜዳ ይገባል። በጣም ብዙ ብዙ አዳ አዲስ ነገሮች ሊኖሩበት ይችላል ተብሎ የሚጠበቅ ጨዋታ ነው። በጨዋታው ዙሪያ ሌሎች ተጨማሪ መረጃዎችን ወደ ኋላ ላይ ለማንሳት ጥረት እናደርጋለን። ደግሞ ወደ አርሰናል ጉዳይ እንሂድ። አርሰናል እንግዲህ አዳዲስ ተጫዋቾችን በብዛት ካስፈረሙ የፕሪሚየር ሊጉ ክለቦች መካከል አንደኛው ነው። ታዲያ እነዚህ አርሰናልን ከተቀላቀሉ ተጫዋቾች መካከል አንደኛው ኢብሪቼ ኢዜ ነው። ሁላችንም እንደምናስታውሰው ኢዜ አርሰናልን እንደተቀላቀለ በጣም ብዙ ሰዎች ለአርቴታ ደስ ብሏቸዋል። በደጋፊ ግንኙነታቸው በጣም ጥሩ ስሜት ተሰምቷቸዋል። ምክንያቱም አርቴታ ኢብሪቼ ኢዜን በማግኘት የቡድኑን የፕሪሚየር ሊግ ዋንጫ የማንሳት እድል እንደጨመረው የሚያስቡ በጣም ብዙ ሰዎች አሉ። ምክንያቱም ለክሪስታል ፓላስ ይጫወት እንዴት አይነት ተጽዕኖ የመፍጠር አቅም፣ እንዴት አይነት ጉብዝና እንዳለው ኢብሪቼ ኢዜን በደንብ አድርገው ያውቁታል። የሱን ጣዕም ክሪስታል ፓላሶች ብቻ ሳይሆን አርሰናሎችም ሌሎች የፕሪሚየር ሊጉ ደጋፊዎችና እግር ኳስ ወዳጆች ተከታታዮችም የምናውቀው ሀቅ ነው። ደግሞ ሁለተኛው የአርሰናል ደጋፊዎችን የደስታ መጠን ከፍ ያደረገው ይህን ልጅ ለማስፈረም ቶተናም ሆትስፐርስ ሁሉንም ነገር ጨርሶ ነበር ለቶተናምና ለ ክሪስታል ፓላስ ምንም ልዩነት የሚሆን ምክንያት አልነበረም፣ ተስማምተዋል በሁሉም ነገር። ነገር ግን ክሪስታል ፓላሶች ይህንን ተጫዋች በኮሚዩኒቲ ሽልድ ልንጠቀመው ስለወሰንን ዝውውራችንን ከኮሚዩኒቲ ሽልዱ ጨዋታ በኋላ እንፈጽመዋለን አሏቸው። ቶተናሞች በቃ ስምምነት ላይ መድረሳችን ነው ዋናው፣ ስለዚህ እንታገሳለን እንጠብቃለን አሉ። በመሀል አርሰናል ሲያንኳኳ ኢብሪቼ ኢዜ አልቻለም። በቃ የአርሰናል መሆንን ይፈልጋል። በአርሰናል አካዳሚ ውስጥ ነው ያለፈው። ስለዚህ ለቶተንሃም ጀርባውን ለመስጠት ወይም ወደ ቶተንሃም የሚደረገው ዝውውር እንዲቋረጥ ለማድረግ አፍታም አልፈጀበትም። ይሄ የአርሰናል ደጋፊዎችን የደስታ ስሜት ምን ያህል ከፍ እንዳደረገው የቅርብ ጊዜ ትዝታ ነው እና ሁላችንም እናስታውሳለን። በኋላ ኢብሪቼ ኢዜ አርሰናልን ከተቀላቀለ በኋላ የማሊያ ቁጥሩን ሲያየው በጣም ደስ ብሎታል። ከደጋፊዎች ጋር ሲተዋወቅ ደጋፊዎች ያንጸባረቁትን ስሜት እናስታውሰዋለን። በብዙ መንገድ የተወደደ ዝውውር ነው። ታዲያ ይሄንን ልጅ በአርሰናልና ማንቸስተር ሲቲ ጨዋታ ተቀይሮ ገብቶ ለማርቲኔሊ የሰጠው ኳስ ማንቸስተር ሲቲ አርሰናልን እንዳያሸንፈው፣ አርሰናል ተጨማሪ የሽንፈት ውጤት እንዳያስመዘግብ በጣም ትልቅ አስተዋጽኦን አድርጓል። ይሄ ደግሞ የአርሰናል ደጋፊዎች በተጫዋቹ ላይ ያላቸው መመካት፣ ተጫዋቹን በተመለከተ የሚሰማቸውን ስሜት ቱ ዘ ኔክስት ሌቭል የወሰደ አጋጣሚ ነው። ከዛ በተጨማሪ በካ ቀረበ ካፕ ላይ ፖርት ቬለንስ ያሸንፍ አርሰናል ጎልም ጭምር አስቆጥሯል። ስለዚህ ስለ ኢብሪቼ ኢዜ የአርሰናል ደጋፊዎች የሚሰማቸው እና ራሱ ኢብሪቼ ኢዜም ስለ አርሰናል የሚሰማው ነገር እጅግ እጅግ በጣም በጎ የሚባል ነው። አሁን የአርሰናል ደጋፊዎች ስለወደዱት ወይም እሱ ሜዳ ላይ ጎል እያገባ አሲስትም እያደረገ ስለሆነ ሳይሆን ከአርቴታ ጋር በሚሰራበት ጊዜ በዚች አጭር ጊዜ ውስጥ አርቴታ እኔ ላይ ከፍተኛ ለውጥ አምጥቷል፣ ይሄም ደግሞ የአርሰናል ቤት ሕይወቴን በጣም በደስታ እንዲሞላ አድርጎታል ብሎ ነው ከነገው ጨዋታ በፊት መግለጫ ሲሰጥ ኢብሪቼዜ እየተናገረ የሚገኘው ። ስለዚህ ይሄ ፕሌሜከር አርሰናልን ከተቀላቀለበት ጊዜ ጀምሮ እውነት በዚህ ፍጥነት አርቴታ በሱ አጨዋወት ላይ ጨዋታዎቹንና ሚናውን በሚረዳበት ነገርና አቅም ላይ ይህን እሱን የሚናገረውን ያህል ለውጥ የሚያመጣ ከሆነ የእውነት ለመናገር ለአርሰናልም፣ ለአርቴታም፣ ለኢብሪቼዜም በጣም በጣም በጣም አሪፍ ነገር ነው። ስለዚህ አሁን እሱ የሚለው አንድ የሆነ ስሜት አለኝ የአርቴታ አሰለጣጠንና አርቴታ እኔ ላይ የሚፈጥረውን ተጽዕኖ ፊል እያደረግኩት ነው የምገኘው። በጣም ፑሽ እያደረገኝ ነው ወደ በለጠ የተሻለ ተጫዋችነት ብሎ ነው የሚያስበው። እና አንዳንድ ጊዜ አእምሮ በጣም ስትሬች ያደርጋል ወይም እንዲያደርግ ያግዘኛል አለ። ከዚህ በፊት የማላስባቸውን ነገሮች የሚያሳየኝ ነገሮች አለ። እኔ አስቤበት ጭራሽ የማላውቃቸውን ነገሮች እሱ እንዳስብበት ያደርገኛል። ከዛ በኋላ ሜዳ ላይ በሆን አጋጣሚ እሱ የነገረኝ ነገር ትዝ ብሎኝ ስሞክረው ያለኝ ነገር ትክክል እንደሆነ አጨዋወቴን እንዴት እንደሚያቀልልኝ ውጤታማነቴን እንዴት እንደሚያሳድግልኝ ልነግራችሁ አልችልም፣ አለ እና በቃ ይሄንን ነው የት ቦታ ላይ ነው መገኘት ያለብኝ የት ቦታ ላይ ነው መሆን ያለብኝ የቱ ጋ ሲሆን ምን ባደርግ ነው የበለጠ ሞሬ ኤፊሽንት የምሆነው የሚለውን ነገር በቃ ለእኔ ለራሴ ማመን እስኪያቅተኝ ድረስ አርሰናል እና አርቴታ እኔ ላይ ተጽዕኖን አሳድረዋል ነው የሚለው። እና አርቴታ ለምሳሌ እስኪ ዝም ብለህ ይህንን ነገር እንደዚህ ባለ መንገድ ደግሞ አስበው፣ እስኪ ደግሞ ይህንን ነገር በዚህ መንገድ ደግሞ ሞክረው፣ እስኪ ይሄኛውን ነገር እንደዚህ ባለ መንገድ ብታደርገው ምን ሊሆን የሚችል ይመስልሃል ብሎ በቃ የሚነግረህ ነገር አለ። አሁን እኔ የምነግራችሁ ይላል ብሪቼ ኢዜ አንድ የሆነን ነገር በተመለከተ አይደለም፣ ወደ አራት አምስት ስድስት ነገሮች ሊሆኑ ይችላሉ። እነዚህ አራት አምስት ስድስት ነገሮችን እንዳስብበት የወደድኩት እንደሆነ እንድሞክረው እድል ይሰጠኛል ወይም ሀሳብ ይሰጠኛል። ከዛ ሜዳ ላይ ስሞክረው የእውነት ለመናገር በጣም የሚገርም ቅለትን ይሰጠዋል። አጫወቴ ለተጋጣሚዎች አስቸጋሪ ያደርጋል። የኔን ውጤታማነት አሳድጎታል። ለዚህ ነው ገና ከወዲሁ ከአርቴታ ጋር አብሬ በመስራቴ በጣም በብዙ መንገድ እየተለወጥኩኝ ነው ብዬ የምናገረው ይላል። ይህንን የሚለው ኢብሪቼ ኢዜ ነው። አሁን የምላችሁ ነገር የሆነች ልምምድ ላይ አንዴ ሀሳብ ሊሰጠኝ ይችላል። የሆነን ጨዋታ ተከትለ የሆነ አስተያየት ሊሰጠኝ ይችላል። ከዛ በኋላ ልምምድ ቦታ ላይ በቃ በደመ ነፍስ ያንን እሱ የሚላቸውን ነገሮች ለማድረግ ወደ ልምምድ ፕሮግራም ውስጥ እንዲካተት ይደረጋል። ሶ በጣም በአጭር ጊዜ ውስጥ ትልቅ ተጽዕኖን እያሳደረ ነው። አብረን ብዙ በመቆየት ደግሞ የበለጠ የተሻለ ነገር ይሆንልናል ብዬ አስባለሁ፣ የሚል አስተያየትን ሰጥቷል። በብዙ መንገዶች አርቴታ እኔን እየለወጠኝም እየጠቀመኝም ነው ብሎ ያምናል። ይሄ የኢብሪቼ ኢዜ ምስክርነት ስለ አርሰናሉ አሰልጣኝ ስለ አርቴታ ነው። አርቴታ ደግሞ እንግዲህ የተጫዋቾችን ኮንትራት ማራዘም በዚህ ሰሞን አርሰናል አክቲቪሊ እየሰራበት የሚገኝ ጉዳይ ነው። 2025 ላይ እስካሁን ድረስ የኤታ ኖኔሪ የስኬሊ እንደዚሁም የዊሊያም ሳሊባ ኮንትራት እንዲራዘም ተደርጓል። የሳካ ጉዳይ ምን ነው ብለው ጠየቁት ጋዜጠኞቹ። ነገ ከሚደረገው ጨዋታ በፊት አግኝቷቸው ነበረ እና በዊሊያም ሳሊባ ላይ ዊሊያም ሳሊባን አዋሪቸው ነበረ እና ምንድነው ያንተ ሀሳብ ብዬ ስጠይቀው የመለሰው መልስ እንዴት እንዳስደ እንደሰጠኝ ልነግራችሁ አልችልም፣ ይላል ይህንን የሚናገረው አርቴታ ነው። በጣም ነው ደስ ያለኛል። እኔ በቃ ከአርሰናል ጋር ነው መቆየት የምፈልገው፣ ከአንተ ጋር ብሬ የመዝለቅ እፈልጋለሁ፣ ለአንተ መጫወት ያስደስተኛል ብሎ አለኝ። ይህንን ሲለኝ በጣም ደስ የሚል ስሜት ተሰምቶኛል። ስለዚህ የዊሊያም ሳሊባ ከአርሰናል ጋር እስከ 2030 ድረስ መቆየት በተለይ ካንጸባረቀው ስሜት አንጻር ሳየው ይሄ ልጅ አርሰናል ቤት ውስጥ የበለጠ ውጤታማ ሊሆን ይችላል። ምክንያቱም የአርሰናል ሆኖ የመዝለቅ ፍላጎቱ ጠንካራ ነው ያንን ደግሞ ጠንካራ ስሜት የያዘው በሪያል ማድሪድ እየተወተወተም ጭምር መሆኑን ሳስበው በቃ ዊሊያም ሳሊባ ለአርሰናል ያለውን ትክክለኛ ስሜት እንድረዳ እያደረገኝ ነው ይላል። የአርቴታ አስተሳሰብ ነው። ስለዚህ ከዊሊያም ሳሊባ ጋር የተደረገው ድርድር ያን ያህል ሲምፕል ነበር፣ ምክንያቱም እሱም ኮሚትድ ነው የአርሰናል ሆኖ ለመቀጠል። የቡካዮ ሳካንን በተመለከተ ጥሩ ፍንጭ ነው የሰጠው። ቡካዮ ሳካም ከዚህ የተለየ አቋም ይኖረዋል ብሎ እንደማያስብ በጣም ባጠረ ጊዜ ውስጥ የቡካዮሳካ የአርሰናል ኮንትራት እንደሚታደስ። ስለዚህ አርሰናል የቡድኑ ፒላር ወይም ምሰሶ የሚባሉ ተጫዋቾችን ለረጅም ጊዜ ያቆያል። አዳዲስ ተጫዋቾችን ወደ ቡድኑ ቀላቅሏል። ይሄም አርሰናል በመጪዎቹም ተከታታይ የውድድር ዓመታት የተሻለ ነገር እንዲኖረው ያደርጋል ነው። ዋንጫ ለማንሳት ያለውን ጉጉት ለማሳካት እንዲህ ያለ ጠንካራን ቡድን ይዞ መዝለቅ በእጅጉ እያገዛል ነው። ነገ በሴንት ጄምስ ፓርክ ስቴዲየም ነው ጨዋታው የሚደረገው። በእንግሊዝ ፕሪሚየር ሊግ ካሉ ስቴዲየሞች ወይም በየስቴዲየሙ ካሉ ድባ በጣም የተለየ ስሜትን ከሚፈጥሩበት መካከል አንደኛው ሴንት ጄምስ ፓርክ ስቴዲየም ላይ የኒውካስል ደጋፊዎች በስቴዲየም ውስጥ የሚፈጥሩት ድባብ እንደሆነ ተናግሯል አርቴታ። ነገም ይህንን ነገር ነው በጣም በጣም በጣም የምጠብቀው እና አንዳንድ ስቴዲየሞች አሉ፣ ዝግጅቶች ስናደርግ ምስሎችን እናያለን፣ ድባቡ ምን ይመስላል የሚለውን ቪዲዮን ከፍታለን አለ። አንዳንዶቹን ቪዲዮ ስንከፍታቸው ሚውት አርገን ነው ድምፁን አለ። የሴንት ጄምስ ፓርክ የነገውን የመጫወቻ ሜዳችንን ድባብ ግን ድምፁን ሞቅ አርገን ነው፣ ሚዩት አላረግ ነው ማለት። እስከመጨረሻው ከፍተን የኒውካስል ደጋፊዎች የሚሉትን የኒውካስል ደጋፊዎች የሚፈጥሩትን ድባብም ጭምር ለመዘጋጀት የስቴዲየሙን ድባብ በቪዲዮ በተደጋጋሚ እያየነው ነው ብሏል። ነገ ልዩ ቀን ይሆናላል። ያንን ጨዋታ የግድ ማሸነፍ እንዳለባቸውም አርቴታ ያምናል። ነገ 12 ሰዓት ከ30 ላይ በሚደረገው ጨዋታ ዙሪያ በተከታታይ በዚሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ መረጃዎችን ይዘን እንመጣለን። አሁንም እናስታውሳችሁ ማንቸስተር ዩናይትድ ከ ብሬንትፎርድ ጋር የሚያደርገው ጨዋታ ስምንት ሰዓት ከሰላሳ ላይ በኢትዮጵያ ሰዓት አቆጣጠር ይጀምራል። ጨዋታው ከመደረጉ በፊት ተከታታይ መረጃዎች ወደ እናንተ ይደርሳሉ። ጨዋታው ልክ እንዳለቀም የምንገናኝ ይሆናል። ጨዋታውን፣ እንቅስቃሴውን፣ ውጤቱንና ተያያዥ መረጃዎችን ይዘን ወደ እናንተ እንመጣለን። ይህንን በነገ ፕሮግራማችንም ላይ በተደጋጋሚ በአርሰናልና በኒውካስል ዩናይትድ ጨዋታ ዙሪያ የምናደርግ ይሆናልና ከወዲሁ ጠብቁን ማለት እንወዳለን። ወደ መጨረሻው መረጃችን ስንሄድ ማንችስተር ዩናይትድን እናገኛለን። የማንችስተር ዩናይትድ አሰልጣኝ ሩበን አሞሪም ለማንችስተር ዩናይትድ ከረጅም ጊዜ በኋላ የሚያደርገው ወሳኙ ጨዋታ ዛሬ ከብሬንትፎርድ ጋር የሚደረገው ጨዋታ ነው የሚል አስተያየቱን ሰጥቷል። ብሬንትፎርድ ከማንችስተር ዩናይትድ ጋር የሚያደርጉት ጨዋታ አሁን አሞሪም እንደሚገልጸው ለማንችስተር ዩናይትድ ከረጅም ጊዜ በኋላ እጅግ በጣም ወሳኙ ጨዋታ ተብሎ ለምንድን ነው የሚገለጸው የሚል ስሜት ይፈጥራል። ምክንያቱም ከሲቲ ጋር ከአርሰናል ጋር ወይ ከሊቨርፑል ጋር የሚደረግ ጨዋታን አሞሪም እጅግ በጣም ወሳኙ ጨዋታ ብሎ አሁን እንደገለጸው ቢገልጸው ላንገረም እንችላለን። በክለቦቹ መካከል ያለውን ግንኙነት ስለምናውቅ፣ በክለቦቹ መካከል ያለውን ተፎካካሪነት ራይቨለሪ ምናምን ስለምንረዳ አንደርስታን ለማድረግ አይከብድም። ከብሬንትፎርድ ጋር የሚደረግን ጨዋታ ግን ኢ ዘ ሞስት ኢምፖርታንት ጌም ፎር አ ሎንግ ታይም ነው ያለው ከረጅም ጊዜ በኋላ ማንቸስተር ዩናይትድ የሚያደርገው ትልቁ እና ወሳኙ ጨዋታ የዛሬው ጨዋታ ነው አለ። ይህንን በምን ተረድቶት ነው እንዴት ወስዶት ነው የሚለውን ነገር ነው እንግዲህ የምናነሳው። ሁላችንም እንደምናውቀው ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ስራ ከጀመረ አንድ አመት ሊሞላው ነው። ኖቬምበር 2024 ላይ ነው የማንቸስተር ዩናይትድ አሰልጣኝ ሆኖ ስራ የጀመረው። ከዛ ከኖቬምበር 2024 አንስቶ ማንቸስተር ዩናይትድ ሁለት ተከታታይ የፕሪሚ የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም እስከ አሁን ድረስ። ኦፍ ኮርስ ባለፈው ሳምንት ከቼልሲ ጋር የተደረገውን ጨዋታ ሁለት ለአንድ በሆነ ውጤት ሲያሸንፍ ማንቸስተር ዩናይትድ ሁለት ሆም ጌሞችን በተከታታይ ማሸነፍ ችሏል። ሆም ጌሞችን ሲባል በርንሌን አሸንፏል ኦልትራፎርድ ላይ፣ ከዛ ሆም ጌም ሲባል ቼልሲንም ኦልትራፎርድ ላይ አሸንፏል። እነዚህ ሁለት ጨዋታዎች ተከታትለው እየመጡ ናቸው በኦልትራፎርድ በመደረግ ማለት ነው። ነገር ግን በመሀል ከሁለቱ ጨዋታ መሀል፣ ማለት በበርንሌና በቼልሲ ጨዋታ መሀል ከኦልትራፎርድ ውጪ ከቼልሲ ጋር ማኖ ከማንቸስተር ሲቲ ጋር በኢትሃድ ስቴዲየም ጨዋታውን አድርጎ ሶስት ለዜሮ በሆነ ውጤት ተሸንፏል። ለኦልትራፎርድ ተከታታይ ድሎች ናቸው፣ በርንሌይ እና ቼልሲ። ነገር ግን ሁለት ተከታታይ የፕሪምየር ሊግ ጨዋታዎችን አሸነፈ እንዳንል መሀል ላይ የማንቸስተር ሲቲ ጨዋታ ነበረ። ስለዚህ ማንቸስተር ዩናይትድ በሆመም በአወይም በተከታታይ ሁለት የፕሪሚየር ሊግ ጨዋታዎችን ወይም ሁለት ሆም ጌሞችን በተከታታይ እስካሁን ድረስ አላሸነፈም። ይህንን ማድረግ መቻል እንደ አሞሪም አረዳድ በጣም ብዙ ነገሮችን ይቀይራል ነው። ስለዚህ ይህንን ለማድረግ ደግሞ የተሻለው ቀን አሁን በቅርብ ያለው ጨዋታ፣ ዛሬ ከብሬንትፎርድ ጋር የሚደረገው ጨዋታ ነው። ብሬንትፎርድን ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ ለመጀመሪያ ጊዜ በአሞሪም ስር ሆኖ ሁለት የፕሪሚየር ሊግ ተከታታይ ጨዋታዎችን አሸነፈ ነው። ከዚህ በኋላ እንዲህ ማድረግ አልቻለም በሚል አንነሳም። የክለቡን አመለካከት የተጫዋቾቹን አረዳድ ሁሉንም ነገር ይቀይርልናል። ስለዚህ ነው ከረጅም ጊዜ በኋላ ማንቸስተር ዩናይትድ እጅግ በጣም ወሳኙን ጨዋታ ያደርጋል ዛሬ ብዬ የምናገረው ነው የሚለው እሱ። ሁለት ተከታታይ ጨዋታዎችን ለመጀመሪያ ጊዜ የምናሸንፍበት ቀን ከሆነ ሶስተኛውን ድል ለማምጣት ከባድ አይሆንም የሚል አስተያየትን ሰጥቷል። ይህንን አንደርስታንድ ብናረግ የምንቀበልም ይመስለኛል። ትንሽ ከበድ የሚል አስተያየቱ ለአሞሪም የተናገረው ራሱ የሚመስለኝ፣ እኔ ማንቸስተር ዩናይትድ ደጋፊዎች የሜዳ ላይ እንቅስቃሴውን በተመለከተ የተጫዋቾቹን ትሬኒንግ በተመለከተ ክለባቸውን በተመለከተ የሚኖራቸው መረጃ አለ። የማንቸስተር ዩናይትድ ደጋፊዎች ወደ ስቴዲየም ሄደው በሜዳ ሲጫወት የሚሆን ከሜዳ ውጪ ሲጫወት የማንቸስተር ዩናይትድን ጨዋታ ማየት ይፈልጋሉ ግን እርግጠኛ መሆን ተቸግረዋል። ጨዋታ ለማየት ይመጡ ይሆናል እንጂ ወደ ስቴዲየም መጥተው ምን እንደሚያዩ እርግጠኞች አይደሉም። ምክንያቱም ማንቸስተር ዩናይትድ ሞስት ኢንኮንሲስተንት የሆነ ቡድን ማለት ማንቸስተር ዩናይትድ ሆኗል። ስለዚህ ይህንን ያህል ኢንኮንሲስተንሲ ካለው ማንቸስተር ዩናይትድ ደጋፊዎቹ ይመጣሉ ክለቡን ስለሚወዱት ደጋፊዎቹ በስቴዲየም ይገኛሉ የክለባቸውን ጨዋታ መከታተል ስላለባቸው ግን በዚህ ሳምንት በእርግጠኝነት ብሬንትፎርድን እንቀጠቅጠዋለን ወይም ቀጥሎ የሚመጣውን ጨዋታ ሰንደርላንድን እንዲህ እናደርገዋለን ምናምን የሚለው ስሜታቸው ጠፍቷል አለና ለእኔም ግን እንደዛው ነው አለ። ይህ አሁን ለእኔ ትንሽ ከበድ ይለኛል፣ የእውነት ለመናገር ኢንኮንሲስተንሲውን አውቃለው። አሁን የተናገራቸው ነገሮች ለማንቸስተር ዩናይትድ፣ የትም ዓለም ላይ ላሉ ደጋፊዎች፣ ስቴዲየም ለሚሄዱ ብቻ ሳይሆን የትም ዓለም ላይ ላሉ ደጋፊዎች በጣም በጣም በጣም ፈታኙ ስሜት ይሄ እሱ አሁን የተናገረው ይመስለኛል። ምን እንደሚሆን አያውቁ፣ ቡድናቸው ምን እንደሚያደርግ አያውቁ፣ ምክንያቱም ኢንኮንሲስተንሲ አለ ወይም ወጥ የሆነን አቋም ለማሳየት መቸገራ ለማንቸስተር ዩናይትድ ጋራ ዛሬ አሪፍ ነው ስንለው ነገ አሪፍ ላይሆን ይችላል። በሚቀጥለው ጨዋታ መልሶ አሪፍ ሊሆን ይችላል ደግሞ እንደገና አቨሬጅቲ መስሎ የሚቀርብበት እድል አለ። ስለዚህ በዚህ ረገድ የፈለገውን ያህል እኔ ባዘጋጃቸው የጨዋታ ሀሳብ አለኝ። በቃ ጨዋታው ውስጥ በጨዋታው ላይ ተጫዋቾቼ ምን ማድረግ እንዳለባቸው በማወቅ ምንም ችግር የለብኝም። አ አቃለው ምንድን ነው የምፈልገው ከማን ምንጠብቃለው፣ እነዚህ ሁሉ ነገሮች አቃለው። ነገር ግን የምጠብቃቸውን ነገሮች ይሰጡኛል ወይ የሚጠብቃቸውን ነገሮች ያደርጉልኛል ወይ በሚለው ግን እርግጠኛ መሆን አልችልም አለ። ይሄንን ሀሳብ ሰጥቷል። ይሄ ሀሳብ ትንሽ ስለ ማንቸስተር ዩናይትድ ያለንን ስሜት በተመለከተ የሆነ ፈታኝ ነገር ያለው ይመስለኛል። አሰልጣኙ እርግጠኛ መሆን እስኪቸግረው ድረስ ማንቸስተር ዩናይትድ ኢንኮንሲስተንት ነው፣ ወጥ የሆነ ነገር ማሳየት ተቸግሯል። ሦስተኛው ሩበና ሞሪም የተናገረው ነገር ወይም ትኩረት እንዲሰጠው የፈለገው ነገር የማንቸስተር ዩናይትድ ውጤት አላምር አለ እንጂ እንቅስቃሴን በተመለከተ ግን ተለውጠናል ይላል። የተለወጠ የተሻሻለ አሪፍ የሆነ ነገር አለን ብሎ ያምናል። ሩበና ሞሪም ይህንን እንግዲህ ምናልባት ምናልባት ወይ ጨዋታው ካለቀ በኋላ የማንቸስተር ዩናይትድ የስካሁን የውድድር ዓመት የ2526 ጥሩ ጎኑ ምንድን ነው? የማንቸስተር ዩናይትድ በ2526 ደካማ ጎኑ ምንድን ነው? ማንቸስተር ዩናይትድን በተመለከተ ያየናቸው ነገር ግን ወደ ሆነ አንድ መደምደሚያ ለመድረስ የተቸገርንባቸው እውነቶችስ ምንድናቸው? የሚለውን ነገር ይዘን ለመምጣት እጥረት እናደርጋለን። ምክንያቱም አሞሪም በእንቅስቃሴ ተሻሽለናል እያለ ነው። በእርግጥ ማንቸስተር ዩናይትድ የተሻሻለባቸው ነገሮች አሉ ወይ? ካሉስ የትኞቹ ነገሮች ናቸው? ማንቸስተር ዩናይትድ መጥፎ ነገር ነገር እያደረገ ነው ወይም ጥሩ አይደለም የምንልባቸው ነገሮችስ አሉ ወይ? ካሉ ሴትኞቹ ናቸው የሚለውን በዝርዝር ለማየት እንሞክራለን። ግን አሞሪም ጨዋታዎቻችንን ስንጀምር ሁልጊዜም አሪፎች ነን አለ። በቃ እናም በዛሬው ጨዋታ ላይ ይህንን አሪፍነት ተጫዋቾቹ እንዲያስቀጥሉለት ይፈልጋል። ይህንን በግልጽ ነው እየተናገረ የሚገኘው ሩበን አሞሪም። ስለዚህ የማንቸስተር ዩናይትድ ተጫዋቾች በዛሬው ጨዋታ ላይ ልክ ከአርሰናል ጋር ጨዋታውን እንደጀመርንበት፣ ከቼልሲ ጋራ ጨዋታውን እንደጀመርንበት በርን አሁን ላይ ስንገጥም የነበረንን የመጀመሪያዎቹ ደቂቃዎች ላይ አሪፍነት ዛሬ እጠብቃለሁ። እዛ ላይ ምንም ችግር የለብንም እና አሁን ትልቁ ማድረግ የሚጠበቅብን ነገር ይህንን ሰፋ ላለ ደቂቃ ለሙሉ የጨዋታው ክፍለ ጊዜ አሪፍነታችንን ይዘን መቀጠል፣ አሪፍነታችንን ይዘን መዝለቅ ይኖርብናል የሚል አስተያየትን ሰጥቷል። የማንቸስተር ዩናይትድ መሰረታዊ ችግር በሩበን አሞሪም አገላለጽ በቦክስ ውስጥ ነው። በቦክስ ውስጥ ነው ሲባል የኦፌንሲቭ እንቅስቃሴ አድርገው ወይም የማጥቃት እንቅስቃሴ አድርገው በተጋጣሚ የግብ ክልል ውስጥ ሲደርስ ነገሮች ይበላሻሉ። ኤፊሸንሲያቸው በጣም ሎው ነው። ይህንን ያምንና ይናገራል። ወይም ሁለተኛው የሚቸገሩበት ቦክስ ደግሞ የራሳቸው የግብ ክልል ነው። ተከላካዮቻችን መስራት የሚገባቸውን ነገር በአግባቡ ዲፌንድ እያደረጉ አይደለም ይላል። ይሄ ግብ ጠባቂውን አልታይንም የሚጨምር እንደሆነ ያምናል። ዛሬስ አልታይ ነው የመጀመሪያ ተሰላፊ የሚሆነው? ዛሬስ የቀድሞ ክለቡን ሲገጥም ልክ እንደባለፉት ጨዋታዎች ሁሉ ሪያኔም ቤሞ ያምርለት ይሆን? ዛሬ ስኮቢ ሜይኖ የመጀመሪያ ተሰላፊ ይሆናል። ምናልባት የጨዋታው ክፍለ ጊዜ ከመድረሱ በፊት እነዚህንና ሌሎች ጉዳዮችን ይዘን ዳግም ወደ እናንተ ለመምጣት ጥረት እናደርጋለን። ለአሁን ግን አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ፣ መልካም የበዓል ጊዜ ይሆንላችሁ ብለን እንመኛለን። እናስታውሳችሁ ማን ዩናይትድ ከብሬንትፎርድ፣ ክሪስታል ፓላስ ከሊቨርፑል የሚያደርጓቸውን ጨዋታዎች በተመለከተ ግምቶቻችሁን ላኩ እና ልክ ሆኖ እናም የክብር ሽልማቱን ውሰዱ እንላለን። በድጋሚ መልካሜ በዓል ጊዜ። ሰብስክራይብ ማድረጋችሁንና ሊንኩ ለሌሎች ማጋራታችሁን ሳትረሱ አስተያየቶቻችሁን ላኩልን እንላለን። ሰላም ለእናንተ ይሁን ኢትዮጵያ